ጆሴፍ ስታሊን አምባ ገነን ነበር። ጠላቶቹን ሁሉ ጸጥ በማድረግ ይታወቃል። በሁለተኛው የዓለም ጦርነት ናዚ ጀርመንን በማሸነፉ ከመልካም መንግስቶች ጎን ለመቀመጥ ችለዋል። እንደ ስታሊን ያለ ጨካኝ ሰው ጥሩ ሊባል የሚችለው እንደ ዓለም ጦርነት ባሉ ግዙፍ ትራጄዲ ብቻ ነው። ስታሊን አንድ የሚታወቅበት አባባል አለው። ሞት ሁሉንም ችግሮች ያስወግዳል። በዚህ መሪ እየተመራ ጥላቶቹን ተፎካካሪዎቹን፣ ተቺዎቹን በመግደል ጸጥታ ሰኝተዋል። በስልጣን ዘመኑ በአጠቃላይ 48 ሚሊዮን ሰዎችን ረሽኗል። ጌታዬ እከሌን ይዘነዋል ምን እናደርገው? ረሽኑት። እከሌስ ሞተዋል። ሬሳውን ከተቀበረበት አውታችሁ ረሽኑት። በሁለተኛው ዓለም ጦርነት ጊዜ እንዲህ ሆነ። ያዕቆብ የተባለ የስታሊን ልጅ በሩሲያ ጦር ሰራዊት ውስጥ እየተዋጋ በናዚ ጀርመን እጆች ወደቀ። ጀርመኖች ሰፍ ብለው በራቸው ድረስ የመጣውን ገጸ በረከት በጉጉት እያዩ ለስታሊን መልእክት ተላኩ። ልጅህን ማርከነዋል በሕይወት ልታገኘው ከፈለግ ጄኔራል እገሌን በምትክ ለውጠን። ስታሊን ሲመልስ አንድ ተራ ወታደር በጄኔራል አልቀየርም። የክፍለ ዘመኑ ጥሩ አባት። ስታሊን ከ1936 እስከ 38 ታላቅ የማጽዳት ዘመቻ አካሂዷል። የቆሻሻ ሳይሆን የሰው። በጊዜው ብዙ የሩሲያ የጦር መኮንኖች ተገድለዋል። አንዱ ጄኔራል ተይዞ ታስሮ ተሰቃይቶ ጥርስ ሁሉ ረገፈ፣ ሳይሞት ቀርቶ በሁለተኛው የዓለም ጦርነት ጀግና ሆነ። ስታሊን ሲሰማ፣ እንዴ ጄኔራል እገሌ እስር ቤት አልነበረ? መቼ ከእስር ወጥቶ ነው? ስታሊን በጣም ተጠራጣሪ ነበር። አይደለም ጠላቶቹን የቅርብ ወዳጆቹን የሚጠራጠር ክፉ ሰው ነበር። በሰው እጅ ሞት አለው ብሎ ክፉኛ ይሰጋ ነበር። አንድ የሩሲያ ፒያኒስት የሞዛርትን ሙዚቃ ስትጫወት በሬዲዮ ይሰማል። ስርጭቱ ቀጥታ ነበር። ስታሊን ኮፒ ሲጠይቅ አጣድፎ ያንኑ ምሽት እንድትቀዳው ተደረገ። ስታሊን ብቸኛው የሙዚቃው ኮፒ ሲደርሰው ለፒያኒስቱ 20 ሺህ ሩብል ላከላት። እሷም በበኩሏ እንዲህ ብላ ጻፈችለት። ለነፍስህ ቀን ከሌት እጸልይልሃለሁ። በህዝቡም ሆነ በሀገሪቷ ላይ ለፈጸምካቸው ታላላቅ ኃጢአቶች እግዚአብሔር ይቅርታ እንዲያደርግልህ እለምንልሃለሁ። እግዚአብሔር መልካም ነው፣ ይቅርታ ያደርግልሃል። ገንዘቡን ለበጎ አድራጎት ሰጥቼልሃለሁ። በ2008 ስታሊን ከህዝቡ በተሰበሰበ ድምጽ የክፍለ ዘመኑ ምርጡ አስተዳዳሪ ተብሎ ተመረጠ። ተቺዎቹ ይህንን ተቃውሞ ሲናገሩ ደጋፊዎቹ በበኩላቸው ሩሲያን ኢንዱስትሪያላይዝድ በማድረጉ እና በሁለተኛው የዓለም ጦርነት ወቅት ያሳየውን የአመራር ጥበብ በማድነቅ ስያሜው ይገባዋል አሉ። ስታሊን የሞተው በ1953 ነበር። በሞቱ ዙሪያ አጠራጣሪ ነገሮች አሉ። የሚታመነው ቢሮ ውስጥ እንዳለ በስትሮክ ተመቶ እንደሞተ ነው። ሊተርፍ ይችል ነበር፣ ነገር ግን ስታሊን አንድ ህግ ነበረው። እኔ ካልጠሯችሁ በስተቀር በፍጹም እንዳትረብሹኝ። አዶልፍ ሂትለር። ሂትለር ወደ ፖለቲካ ከመግባቱ በፊት ሰዓሊ የመሆን ፍላጎት ነበረው። ኦስትሪያ ያለ የቬና የስነ ጥበብ ትምህርት ቤት ለመማር ሁለቴ ያመልክቶ ነበር፣ ሁለቴ ሙድ ከሆነበት! በፖለቲካ ታዋቂ ከሆነ በኋላ ድሮ የሰራቸው ቀሽም ስዕሎች በትልቅ ዋጋ ተሽጠዋል፣ ለጥበባዊ ዋጋቸው ሳይሆን የሳላቸው አምባገነኑ ሂትለር በመሆኑ ብቻ ነው። ሂትለር በአንደኛው የዓለም ጦርነት ውስጥ ተሳትፎ ነበር። በጦርነቱ ቆስሎ አንድ የእንግሊዝ ወታደር ሊገድለው ሲችል ተወው። በኋላ ሂትለር ክፉ አምባገነን ሆኖ ብቅ ሲል ያኔ ሊገድለው ሲችል ምን አይነት ሰው እንደሚሆን ባወቁ ኖሮ። የሂትለር የአጎት ልጅ የአሜሪካንን የባህል ኃይል ተቀላቅሎ ሂትለርን ወቅቷል። በአገኘው አጋጣሚ ሁሉ ስለ ሂትለር ክፋት ከማውራት ተቆጥቦ አያውቅም። በ1944 አንድ የናዚ መኮንን በቦርሳ ውስጥ በሚያዝ ቦምብ ሂትለርን ለመግደል ሞከረ። ሞከራው ከሸፈ፣ ግን ሂትለር በብቀላ መኮንኑን ጨምሮ 5000 ሰዎችን ገደለ። ሂትለር የአሜሪካንን ባህል ክፉኛ ይጠላ ነበር። ሂትለር የሲአናይድ መርዙን በውሻው ላይ ሞክሯል። ራስንና ሚስቱን በሲአናይድ ከመግደሉ ከሰዓታት በፊት መድሁን ለውሻው ሰጥቶት ፍትሁን ገዳይነቱን አረጋግጧል። ሂትለር መሞቱ የተረጋገጠ ጉዳይ አይደለም። ሶቪዬቶች አምልጦ ሊሆን ይችላል ሲሉ፣ ሲአይኤ አርጀንቲና ውስጥ ተደብቆ ሊሆን ይችላል የሚል መላምቱን አስፍሯል። ግን ምንም ይሁን ምን የሂትለር ጭንቅላት ነው ተብሎ የታመነው የሴት ራስ ቅል ሆኖ ተገኝቷል። የሌሊን ታላቅ ወንድም አብዮተኛ ነበር። በ1887 እንደ አውሮፓውያን አቆጣጠር ዛር ኒኮላስን ለመግደል በተደረገው ሙከራ ተሳትፎ ነበር። ሙከራው ከሸፈ፣ የሌኒን ወንድም ገና በ21 ዓመቱ በሞት ተቀጣ። ሌኒን ብርቱን አብዮተኛ የሆነውን ከዚህ አጋጣሚ ወዲህ ነው። በመጨረሻ ሌኒን ከግለሰቦች የሽብር ድርጊት ይልቅ ህዝባዊ ዓመፅ የተሻለ እንደሆነ ተረዳ። በ1897 ሌኒን በአብዮታዊ እንቅስቃሴዎች ምክንያት ተይዞ ወደ ሳይቤሪያ ተጋዘ። በ1917 የአንደኛው የዓለም ጦርነት ተጋድሎ እየተካሄደ ነበር። ሌኒን ወደ ሩሲያ ተመልሶ አብዮት እንዲያካሄድ ለማድረግ ጀርመን ረዳችው። ጀርመኖች ግን የረዱት የሩሲያ አብዮት መካሄዱ ሩሲያ በጦርነቱ ያዳክምልናል ብለው አስበው ነበር። ወደ ሩሲያ ለመግባትም የውሸት ፓስፖርት፣ የውሸት ፂም፣ የውሸት ፀጉር ተዘጋጀለት። ሩሲያ ገብቶ ዝነኛውን ንግግሩን አደረገ። በ1918 ሌኒን የግድያ ሙከራ ተደርጎበት ነበር። ካፕላን የተባለ ሴት በሶስት ጥይት መታቸው። ሌኒን አልሞተም፣ ግን ክፉኛ ቆስሎ ነበር። የቦልሽቪኮችን፣ ሜንሸቪኮች፣ ቀይ ሽብር፣ ነጭ ሽብር የጀመረው ከዚህ ወዲህ ነው። ካፕላንም ያለ ፍርድ ተገደለች። ሌኒን በኤሌክትሪክ ኃይል በጣም ያምን ነበር። እንዲያው እንዲህ ብሎ ነበር። ኮሚኒዝም የሚሳካው በሶቪየት ኃይል እና በመላው ሩሲያ የኤሌክትሪክ ኃይል በመዘርጋት ነው። ሌኒን ሶቪየት ህብረትን ዘመናዊና ኢንዱስትሪያላይዝድ ለማድረግ ይፈልግ ነበር። ይህ ደግሞ ያለ ኤሌክትሪክ ሲቲ የሚቻል ነገር አልነበረም። ኤሌክትሪክ ኃይል እያንዳንዱን ትንሽ መንደር መገንባት አለበት ብሎ ያምን ነበር። ሌኒን ስታሊን ይጠላው ነበር፣ ግን ስልጣን እንዲያገኝ ረድቶታል። ሌኒን ከመሞቱ በፊት ስታሊን መወገድ እንደሚገባው ማስታወሻ ጽፎ ነበር። በ1924 ሌኒን ሲሞት ስታሊን ጠላቶችን ዝም አሰኝቶ ስልጣን ያዘ። ሌኒን ከሞተ በኋላ አስክሬኑ ሞስኮ ቀዩ አደባባይ በሚገኝ ሙዚየም ውስጥ ለእይታ ቀርቦ ነበር። ሳይንቲስቶችም አእምሮውን አጥንተው የዚህ ብልህ አብዮተኛ መሪ ምስጢሩን ለማግኘት ደክመው ነበር። ወደ 30 ሺህ ትናንሽ ቁርጥራጦች ከፋፍለው ለማጥናት ቢሞክሩም ከሌላው አእምሮ የሚለየው ምንም የተለየ ነገር አላገኙ። የሌኒን አስክሬን ከሞቱ ከ1924 ጀምሮ ከፍተኛ የቱሪስት መስህብ ሆኗል። በየአስራ ስምንት ወሩ ሬሳው እንዳይበሰብስ በኬሚካል ይታጠባል። አንዳንዶች ግን ይህ በስም የተሰራ መሰል ቅርጽ ነው፣ ዋናው የሌኒን ሬሳ በጣም ተጎድተዋል ብለው ይቀልዳሉ። ሌኒን መፍጠር የፈለገው የመደብ ልዩነት የሌለበት ምድራዊ ገነት ነበር። የመጡት ግን አዳዲስ ጌቶች፣ የኮሚኒስት ፓርቲ አለቃዎች፣ አምባግነን የፖሊስ መንግስት እና የኢኮኖሚ ቀውስ ነበር። በመጨረሻ ሌኒን በተደጋጋሚ እንዲህ ይል ነበር፣ ተሸንፈናል። ቤኒቶ ሙሶሎኒ ዱቼ በመጀመሪያ ሶሻሊስት ነበር፣ በኋላ አምባገነን ሆነ። በመጨረሻ የሂትለር አጋር ሆኖ እስከ ሞቱ ዘለቀ። የጀርመን ናዚምን የጣሊያን ፋሽዝምን ህብረት የሁለተኛው የዓለም ጦርነት ክፎች ወለደ። ሙሶሎኒ ፋሽዝምን ከመመስረቱ በፊት ጋዜጠኛ ነበር። በ1912 በጣሊያን ትልቅ ጋዜጣ አቫንቲ ዋና አዘጋጅ ሆነ። በኋላ ሶሻሊዝምን ከርቶ ብሔርተኛ ሆነ። ዱቼ ታዲያ እንዲህ ማለቱ ይነገርለታል። አብዮት ማለት ሐሳብ የጦርነት መሳሪያ ሳገኝ ነው። ሞሶሎኒ ወደ ስልጣን የወጣበት አጋጣሚ ከአብዮት ይልቅ ለቲያትር የቀረበ ነበር። እሱ ራሱ ሚላን ተደብቆ ሰላሳ ሺህ ጦር ወደ ሮም ላከ። ንጉሱ ስልጣን ካላስረከቡት መፈንቅለ መንግስት እንደሚያደርግ ዛተ። በእውነቱ ግን የላካቸው ወታደሮች አብዛኞቹ መሳሪያ አልታጠቁም ነበር። ንጉሱ የእርስ በእርሱ ጦርነት እንዳይቀሰቀስ ፈርተው ሞሶሎኒን ጠቅላይ ሚኒስትር አድርገው ሾሙ። ሞሶሎኒ በአደባባይ ጀግና ወንድ መስሎ ለመታየት የሚያደርገው ነገር አልነበረም። ስፖርተኛ አልነበረም። ፈረስ ሲጋልብ ብዙ ጊዜ ቢታይም በተደጋጋሚ ይወድቅ ነበር። ጀርም ስለሚፈራ እጁን አስር ይታጠባል። በመላጣነቱ ስለሚያፍር ፎቶ አንሺዎች መላጣነቱን በሚያሳውቅበት መንገድ ከታች ወደ ላይ ፎቶ እንዲያነሱት ያስገድዳቸው ነበር። ሞሶሎኒ መጀመሪያ ከማፊያዎች ጋር ስምም ነበር። እንዲያውም ግራ ዘመሞች ለመጨፍለቅ ከማፊያዎች ጋር ተባብሮ ነበር። ነገር ግን አስፈላጊነታቸው ሲያበቃ ወደ እነሱ ዞረባቸው። ሲሲሊን አመሳት ማፊያዎች ፈርተው ወደ አሜሪካ ተሰደዱ። በፖለቲካ ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም። የፍቅር ሕይወቱ ያልተለመደ አይነት ነው። ከተለያዩ ሴቶች አምስት ልጆች ወልዷል። አግብቶ ከብዙ ሴቶች ጋር ይወጣል። በአንድ ወቅት የህግ ሚስቱ ጣውንቷን ተኩሳ አቁስላታለች። በ1940 ሙሶሊኒ ለሂትለር ሳያሳውቅ ግሪክን ወረረ። ምኞቱ በቀላሉ ለማሸነፍ ነበር። ግሪኮች ግን የሚበገሩ አልሆኑም። አልባንያ ድረስ አሳደዱት። በመጨረሻ ግሪክን ለማሸነፍ የሂትለር እርዳታ መጠየቅ ነበረበት። ጣሊያኖችን መርዳት የማይቻል ነው ብለዋል። የጣሊያንን የፋሽዝም መንግስት ታላቅነት ለማሳየት የተፈበረኩ የእድገት ፕሮፓጋንዳዎች ይነዛ ነበር። አላይድ ኃይሎች ጣሊያንን ሲይዙ ፋሽስት ወዳጆች እንኳን ከዱት። የጣሊያን ንጉሥ በመሳሮያ ተማርኮ እንዲያ እስካደረጉ በኋላ አንድ ተራራማ ሆቴል ታሰረ። ራሱን የቄሳር ወራሽ ብሎ ቢጠራም ጣሊያን ግን በሱ በእሱ አገዛዝ ዘመን ተዳክማ ነበር። በመጨረሻ ከሞሶሎኒ ሕይወት መረዳት የምንችለው ኃይል፣ ወሬና ፕሮፓጋንዳ ስልጣን ለመያዝ ሊጠቅሙ ይችላሉ፣ ስልጣንን ለማጥበቅ ግን አይረዱም። መንግስቱ ኃይለማርያም ከአፍሪካ ታላላቅ አምባገነኖች አንዱ ነበር። ለ17 ዓመታት ኢትዮጵያን ሲመራ ዘመኑ በጅምላ ግድያ፣ በቀይ ሽብር፣ በረሃብ የተሞላ ነበር። በ1966 ስልጣን ከያዘ በኋላ ጠላቶቹን አስወገደ። በተለምዶ ስልሳዎቹ ተብሎ የሚታወቁትን ሃምሳ ሁለቱ የኃይለ ሥላሴ ባለስልጣኖች ጨፈጨፈ። በግድያ ወቅት ትዕዛዝ ከመስጠት ባሻገር በቀጥታ በጭፍጨፋው ተሳታፊ ነበር። በዚህም የአዲስ አበባው ጨፍጫፊ የሚል ቅጽል ስም አተረፈ። የኃይለ ሥላሴ የመጨረሻ በእርግጠኝነት አይታወቅም። ደርግ ታመው የተፈጥሮ እምቡት እንደሞቱ ቢናገርም የሬሳ ምርመራ እንደሚያሳየው በትራስ ታፍነው እንደተገደሉ ነው። በዚህ አሰቃቂ ሁኔታ ከተገደሉ በኋላ በቤተ መንግስቱ ሽንት ቤት ስር ተቀብረዋል። ከ1969 እስከ ሰባ የቀይ ሽብርን በማወጅ የተቃዋሚዎችን አንደበት ዘጋ። የሟቾች ሬሳ ቀይ ሽብር ይፋፋም የሚል ጽሁፍ ተለጥፎበት ህዝቡን ለማስደንገጥ በአደባባይ ይጣላል። የተሳካ ስራ ነበር። እድለኛ የሆኑት በትልልቅ ጉዳዮች በህብረት ተቀበሩ። ከዚህ በኋላ ትውልድ ለዘመናት በፍርሃት ቆፈን ኖሯል። ኢትዮጵያ ከሶማሌ ጋር ለገባችበት ጦርነት ከአሜሪካ የተገዙ መሳሪያዎች አሜሪካ አልሰጥም በማለቷ መንግስቱ ወደ ሶቪየት ህብረት እቅፍ ወደቀ። የሶቪየት ፖሊሲ ግን ኢትዮጵያን አልረዳም። ሰፋፊ የመንግስት እርሻዎች ውጤታማ አልነበሩም። በ1977 ድርቅ አንድ ሚሊየን ሰዎች ሲሞቱ መንግስቱ የአብዮቱን አስረኛ ዓመት ለማክበር ከሶቪየት በመጡ ጀቶች ታጅ ሽር ጉድል ነበር። ወያኔ በ1983 ወደ አዲስ አበባ ሲጠጋ መንጌ ሚስቱንና ልጆቹን ይዞ ወደ ዙምባቤ ኮበለለ። ዙምባቤ ተመራጭ መዳረሻ የሆነችው መንጌ በስልጣን ዘመኑ የዙምባቤን ትግል ደግፎ ስልጣንና እርዳታ በመስጠቱ አንድ ውለታ ነው። ሌላው ደግሞ ሙጋቤ ራሱ አምባገነን ነበር። አምባገነን ለአምባገነን ይተዛዘናል። መንግስቱ ኢትዮጵያን ጥሎ ከተሰደደ በኋላ በሌለበት የፍርድ ሂደት ተካሄደ። በ1998 የሞት ፍርድ ተፈረደበት። ከመንጌ ሌላ ከ2000 በላይ የደርግ ባለስልጣኖች በሌሉበት ተፈርዱባቸዋል። መንግስቱ አሁን የ83 ዓመት አዛውንት ነው። በዚምባብዌ በከባድ ጥበቃ ስር ይኖራል። ጊዜውንም ጎልፍ በመጫወትና ለአፍሪካን አምባገነኖች የራት ግብዣ በማድረግ ያሳልፋል። በመጨረሻ ማለት የሚቻለው መንግስቱ እድለኛ አምባገነን ነው። ጋዳፊን ጨምሮ ብዙ አምባገነኖች በአሰቃቂ ሁኔታ ተገድለዋል። መንጌ በሰላም ደልቀቅ ብሎ እየኖረ ነው። እንግዲህ የመንጌ ስልጣን ዘመን ወከባ የበዛበት ነበር። አብዮት፣ ጦርነት፣ ድርቅ፣ ረሃብ፣ መፈንቅለ መንግስት፣ ዘመቻ፣ ወዘተረፈ የተትረፈረፈበት ዘመን ነበር። ብዙ ስህተት የተሰራበት ዘመን ነበር። ለማሰብ ጊዜ አይሰጥም። አሁን ምንም አይነት ፖለቲካዊ ስልጣን የለውም። ለማሰብ ብዙ ጊዜ አለ። ከእድሜ ጋር ተያይዞ የሚመጣ ብስለት አለ። ስልጣን መያዝ በነበረባቸው ጊዜ ስልጣን ለቋል። ስልጣን መያዝ ባልነበረባቸው እድሜ ስልጣን ይዟል። መንጌ ስልጣን ሲይዝ ገና የሰላሳ ሶስት ዓመት ጎረምሳ ነበር። በዚያ ላይ ወታደርነት ሜንታሊቲ ጨምሮበት ውጤቱ አስደንጋጭ ነበር። እኔ የሚገርመኝ ይህ አይደለም። እኔ የሚደንቀኝ አሁንም ለተሰሩት ግዙፍ ስህተቶች ምንም የጸጸት ስሜት አለመኖሩ ነው። ዓይኔን ጨፍኜ ብቀመጥ እንኳን ብዙ ስህተት ይታየኛል። ስህተት የትም መቼም ይሰራል እንኳን ወታደራዊ አብዮት እየተካሄደ። በጣም የሚደንቀው ያንን ሁሉ ስህተት ሰርተው፣ ያንን ሁሉ ወጣት ጨፍጭፈው፣ ያንን ሁሉ ሙር አርደው እኔ የለውበትም ብለው እንደ ጲላጦስ ከደሙ ንጹህ ነኝ ብለው እጃቸውን መታጠባቸው ነው። ከአምባገነኖች ምን እንማራለን? አምባገነኖች ሁሉ አንድ ናቸው። ጥቂት ልዩነት ቢኖራቸውም መሰረቱ ስሪታቸው አንድ ነው። ጨካኝ፣ ተጠራጣሪ፣ ለራሳቸው የተጋነነ ግምት ያላቸው በእድሜ ትልቅ ቢሆኑም አስተሳሰባቸው የጨቅላ የሆነ ሸበት የወረራቸው ህፃናት ናቸው። አምባገነኖች ባሉበት ሁሉ ሞት፣ ረሃብ፣ ፍትህ አልባነት፣ ድህነት ወዘተ እንደ ጥላ ይከተላቸዋል። ፍጻሜያቸውም ስደት፣ እስራት ወይም ሞት ነው።